ዛሬ ውሽምት እንግዲህ ዝሙትን የሰራችበት ፕሮግራም ተከብሮላታል ማለት ነው። ደስ በሚል ሁኔታ ያው ዝሙት ስለሆነ የዝሙት ተባባሪዎች እና የአብር ሰራተኞች በልዩ ፕሮግራም ተቀብለዋታል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቼ ሰላም ሰላም ብያለው። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ነው ሎዲንስ ክብር የሌላችሁ አስመሳዮች ማለት ነው። ማስመሰል በጣም ተችሉበታላችሁ። ብታጀራዎች ማለት ነው። ሌቦች እና ዝሙተኛ፣ እውነት የዝሙት ተባባሪ ናችሁ ሁላችሁ ማለት ነው። ሲቀጥል የምንም አይነት የፍቅር ጥያቄ የለም ማለት ነው። እኛ ለእኛ ክብር ቢኖራችሁ፣ ለኦዲንስ ክብር ቢኖራችሁ፣ ሰውን እየሸወዳችሁ፣ ኦዲንስን እየሸወዳችሁ ቪዲዮ አሰሩ። ባለ ትዳር ወንድ ደግሞ ወንድ እኔንጃ ሰማንያውን ሳይቀድ ሚስቱን ሳይፈታ የልጁን እናት በላይዋ ላይ ደርብ የሚባል ነገር ነውር ነው። የትም አይተን ሰምተን አናቅም፣ እና አታስመስሉ ማለት ነው። እውነት ለመናገር ማለት ከቡታጀራ ወንዶች እባብ እባብ እባብ ናችሁ። ከምር በተለይ ደግሞ ከአብርሽ ጋር ተባብራችሁ ቪዲዮ የምትሰሩ ሴት መሆናችሁ ወንዶች በጣም እባብና ለሰው ደግሞ ክብር የሌላችሁ ክብራችሁ ዝቅ ያለ ማለት ነው። ምክንያቱም በጣም የምታስጠሉ አስመሳይ መሆናችሁ እኔ ዛሬ ያወቅሁት ማለት ነው። የምንም አይነት ሄርሜላ ፍቅር የለባትም። ዛሬም የምትሸወዱ ልጆች አላችሁ። እውነት አያችሁ ሞኝነታችሁን ማለት ነው። ኦዲንስ ላይ እንዴት እንደሚጫወቱ በስተ መጨረሻ። በእኛ ነው በእናንተ ነው ያደግነው። በእናንተ ነው በእንደዚህ ደረጃ የደረስነው። መቼ አወቃችሁት እናንተ እናንተ እኛ እናንተን ከፍ ለማድረግ ኦዲንስ ተጥሮ እናንተን ትልቅ ደረጃ እንደሚደርሱ መቼ አወቃችሁ? ሎዴንስ ማለት ምንም አይነት ክብር የሌላችሁ ሰገጤዎች፣ ባለጌዎች ናችሁ እናንተ ማለት ነው። እውነት በዚህ ናክል ለገንዘብ ክብራችሁን ዝቅ አድርጋችሁ ሰውን በገንዘብ የምትለወጡ ያየው እኔ የአብርሽ ሰራተኞችና የአብርሽ ውሽሚት ማለት ነው። ሲቀጥል አንቺ ውሽሚት ማለት ነው ባላለሽ አይደል ባልሽን የፈታሽበት ምክንያት ምንድን ነው? እና በሚስት ላይ ሚስት መደረብ ትሞቻታለሽ እንጂ አብርሽ ያንቺ አይደለም። አብርሽ የሩታ ነው ማለት ነው። ደግሞ አብርሽ ራሱ አንተ በጣም የምታስመስል አስመሳይ ወንድ ነህ ማለት ነው። ለሚስትህ ክብር የሌለ ለቤተሰቦችህ ክብር የሌለ ሎዴንስህ ክብር የሌለ ገንዘብና ብር ብቻ የምትወድ ዶላርን የምትወድ በማስመሰል የምትኖር አንተ አብርሃም ታደሰ ነህ ማለት ነው። ምክንያቱም ትላንትና ከህይወቴ ውጪ እንዳላይሽ እንዳደርሽብኝ። አያችሁ ሩታ እኮ በምክንያት ነው አብርሽን ማስፈልገው ማለት ነው። አብርሽን በስነ ስርዓት ማተቀበለው ይሄ ነው። ትላንትና ከህይወቴ ውጪ አልፈልግሽም፣ ከሚስቴ መቀጠል እፈልጋለሁ። ዛሬ ግን መተቃቀፍ፣ መተሻሸት ምን ይሉታል? እንደውም አንተ በፕሮግራሙ ራሱ መገኘት አልነበረብህም። የምን የውሸት የውሸት ፍቅር እንኳን ብታቀርብልህ እኔ አልመጣም ሚስቴን ነው የምፈልገው ብለህ አስመሳይ ሩታ ለማሰደብ ሩታ እንደዚህ ካፏ የሚወጣ ነገር ወዲን ሳጠገብ ሩታ ክፉ ናት፣ ለባልዋ ክብር የላትም እንድትባል ነው እንጂ አብርሽ። እውነት ለመናገር ማለት ነው ውሽም ይሳቱን ያፈቀረችው አብርሽ ራሱ ሄርሜላን ያፈቅራታል፣ በጣም ነው የሚወዳት ማለት ነው። በሀይወዳት ኖረው ለሚስቱ ክብር ቢኖረው እውነት ከህይወቴ ውጪ እንዳላት ይመስላል ዛሬ እስቲ እዩት ማለት ነው። ታምኒሉ ስትገቡ ቪዲዮ ላይ ከገባችሁ በኋላ ማለት ነው አብርሽቺ ልጅ ከህይወት ውጪ ያላት ይመስላል። አይመስልም? በደስታ ነው ሲስቅ ሲጫወት ማለት ነው። አንተ ሁሌ የሰው መነገጃ ነው የምትሆነው ማለት ነው። አብርሽ፣ ሰው እየረገመህ ሰው እየሰደበህ ሰውን እያሰደክ ነው የምትኖረው። ለራስህ ራሱ ታማኝነት ሳታገኝ ማለት ነው። አንድ ቀን በፊት ነበር አንተን ታማኝነት ማንም ያምነህ ማለት ነው። በአሁኑ ሰዓት ማንም ያምነህ የለም። እኔ እንጃ እኔ አብርሽን ያምናል የተባለ ሰው እኔ እንጃ አላውቅም። እሱ ራሱ ውሸታም የሆነ ሰው ነው ማለት ነው። ምክንያቱም በዚህ ላክ ለብር ብርኮ ጠፊ ነው። ገንዘብ ጠፊ ነው። እናንተ ሞትን የረሳችሁ ዩቱበሮች፣ የአብርሽ ሰራተኞች፣ የአብርሽ ውሽሚቶች ማለት ነው። ይህንን ነገር ዛሬ ይሄንን ስታከብሩ ራሱ ሞት መጥቶ ሊወስዳችሁ ይችላል። ምክንያቱም እኔ ምን እንደሆነ ተቃላችሁ እንደዚህ የምናገረው ለምን ያስመስላሉ? ኦዲንስ ለምን ይዋሻሉ ማለት ነው? ለኦዲንስ ክብር ካላቸው ኦዲንስ ይሄንን ደረጃ መድረሳቸው ካወቁ ኦዲንስ ላይ ያለመጫወት ማለት ነው። አያችሁ፣ ትላንትና እኛ ፕሮግራም እናዘጋጃለን። ምንም ችግር የለም የፍቅር ጥያቄ ታቀርቢለታለች ያሉ የሸወዶቹ የእሷ አምሳኬ ሊያከብሩ ማለት ነው። በአምሳኬ ስለተናገሩ ማለት ነው። ሲቀጥል የምንም አይነት ፍቅር የለም። ቤተሰብ አትሸወዱ በራሳቸው ነው እንጂ የሚቀልዱት ኦዲንስ ላይ ህዝብ ላይ አይደለም የሚቀልዱት ማለት ነው። እና ይሄ ውሸታችሁ መቼም መቼም አተውት መቼም፣ ምክንያቱም ገና ልጅ እያላችሁ ውሸት ስለለመዳችሁ የማይሆን ነገር ማውራት ስለተለመደ መቼም ቢሆን አይተዋችሁ ማለት ነው። ታቃላችሁ። ዛሬ አብርሽ እንደውም የፍቅር ጥያቄ ተቀብለሀት አግብተሃል ማለት ነው። በሩታ ላይ እየማገብክ ማገትክ እየዘለልክስ ነበር። አንተም ነገ ተቀይራህ ሌላ ሴት ይዝበታል። እሷም ደግሞ ውሽሚትም ደግሞ ተቀይራ አንድ ወንድ ትይዝብሃለች በላይ ላይ ማለት ነው። ምክንያቱም የለመዳችሁ ስለሆነ ማለት ነው። ልምድ እኮ አይተውም የለመዱት ነገር ሁሌ ነገር ምክንያቱም ይሄ ውሸታችሁ ስለለመዳችሁ ውሸት ማውራት ድራማ መስራት ስለለመዳችሁ ይሄው አልተውም አላችሁ። እኮ አመት በሙሉ እየዋሻችሁ ድራማ እየሰራችሁ ነው የምትኖሩት። ነገር ግን እናንተ አላወቃችሁ የሆነ ቀን። እውነት በትዕግስት እንጠብቅ። እኛ ኦዲንስ ማለት ነው። በእኛ ላይ እንደቀለዳችሁም ደግሞ እናንተ በህይወት በህይወታችሁ ላይ የሚቀልድ ነገር ከላዘዘባችሁ ታያላችሁ ማለት ነው። በቀልድ የተጀመረ በጨዋታ የተጀመረ እኛ እኮ ምናችንም አይወስድብንም። እናንተ አይዲያ ስታመጡ እኛ ቪዲዮ እንሰራለን። የተመቸው ይሰራል፣ ያልተመቸው ይተዋል። ሌላው ደግሞ ንቋቹ ማለት ነው። እንዴት ነው ሽንት ቤት ሽንታቹ ሽንታቹ ዞር ብላችሁ እንደማታዩት ማለት ነው። እንደዛ አይቷችኋል ማለት ነው። እናንተ ማለት ነው። ነገር ግን ሩታ ላይ ራሱ እንደዚህ ነገር የምታረጉ አቤላ፣ ብሩኬ ትላንትና ከሩታ ጎን የነበራችሁ ሞር ቪዲዮ ሲሰራ እንደዚህ እንደዚህ ምን ነው የሰው ደስታ የሚያስደስተን ማለት ነው። በሚስት ላይ ባል መደረብ ውሽሚትን መደረብ መደረብ ነው እኛ የሚያስደስተን ይህ ማለት እኮ ዝሙት ማለት ነው። የዝሙት ተባባሪዎች ማለት ነው። ዝሙትን እያስተላለፋችሁ ነው። ውሸታሞች ማለት ነው። አገሰሳሞች ማለት ነው እናንተ ማግዘስና ውሸት ድራማ መስራት እንጂ በሕይወታችሁ ሌላ ነገር አታውቁም ማለት ነው። የእናንተ ደስታ ገደል ይዛችሁት ግቡ ማለት ነው። እና የትኛው ደስታ ለእናንተ ለውሽሚት ው እኔ እንደውም ዞር ብዬ እንኳን አላያትም ማለት ነው። ምክንያቱም እናንተ ለሴት ልጅ ክብር የለላችሁ ለእናት እንኳን ክብር የሌላችሁ ማለት ነው። ዝም ብላችሁ ነው እንጂ ሴት ልጅ እንደዚህ የምትሎት ማለት ነው። ሴት እንደው ምን እናንተ እንደውም ሴት አልወለደቻችሁ መሰለኝ። ሴት ብትወልዳችሁ ኖሮ ለሴት ልጅ ታስቡ ነበር፣ ውሸት አትወሹም ነበር ማለት ነው። እያንዳንድ ተሰብስበሽ ማለት ነው አምሳኪ ለማክበር ለአብርሽ የፍቅር ጥያቄ ላቀርብ ነው። እንዴት ነሽና፣ አብርሽ ደግሞ ነጌ ማለት ነው በጣ እንደዚህ ይራዘማል፣ ከሷ ጋር ፍቅር ይዞኛል እንደዚህ እንደዚህ እናንተ እንደፈለጋችሁ ተጨማላለቁ ማለት ነው። እውነት ለመናገር በአሁኑ ሰዓት እኔ አብርሽና ሄርማ ሄርሜላ ቢጋቡ በጣም ደስተኛ ነኝ ማለት ነው። ምክንያቱም በስተመጨረሻ የእነሱን ውጤት ለማየት ማለት ነው። አብርሽም ጽኖ ሆኖ ሄርሜላትን እንደሚይዛት፣ ሄርሜላም ደግሞ አብርሽን እንደሚይዝ እንደምትይዘው ለማየት በጣም ጓጉቻለሁ ማለት ነው። እና እኛን አትሸወዱ። እዛ የሄርሚላ ወይም የአብርሽን በጎች ሸውዱ እንጂ እኛ መቼም አንሸውድም፣ የሩታ እህቶች ማለት ነው እና መልካም